ጀዛክላ ኸይር። ሌላኛው ምናልባት ከትምህርት ጋር ተያይዞ አንድ የምናነሳው ነጥብ ስላለ እዚሁ ከትምህርት ጋር የተገናኘ ስለሆነ እግረ መንገድ አንስተን ብናልፍ ጥሩ ነው ብዬ አስባለሁኝ። ይኸው ምንድን ነው የኦሮሚያ ትምህርት ቢሮ ያዘጋጀው የፈተና ወረቀት አለ። እንግዲህ ብዙ ጊዜ የትምህርት ስርዓት ላይ የሚዘጋጁ ፈተናዎች ከሀገሪቱ ፖሊሲ አንጻር አገሪቱ ከያዘችው አቋም ከምታራምደው የዲፕሎማሲ አቋም ከሌሎችም ጉዳዮች ጋራ የትርክት የናሬሽን ጉዳይም ስለሆነ እጅግ ፍጹም የሆነ ጥንቃቄ የሚፈልግ መሆኑ እሙን ነው። ከዚሁ ጋር ተያይዞ በጣም በሚያስገርም እና በሚያስደንቅ በሚያስደነግጥም መንገድ የኦሮሚያ ትምህርት ቢሮ ያዘጋጀው የፈተና ወረቀት ነበር። በዚህ የፈተና ወረቀት ላይ የእስራኤልና የሐማስ ጦርነት በሚል ያዘጋጁት ጽሑፍ አለ። ይህ መፈተኛ ወረቀት ላይ የምዕራባውያን ሚዲያዎች ይጽፉት የነበረውን ነገር በዋነኛነት እንደ ሶርስም ጭምር የተጠቀሙት ኒውዮርክ ታይምስ ያወጣውን ጭምር በመጠቀም በጣም በሚያሳዝን መንገድ በዚህ ጉዳይ ላይ እንግዲህ የምዕራባውያን ሚዲያዎች ምን ያህል ሸፍጥ ይሰሩ እንደነበረ ይህንንም መነሻ በማድረግ በጣም በርካታ ሕፃናቶች ጭምር እስከ ዛሬዋ ቀን ድረስ ያለቁ መሆኑ ይታወቃል። ከዚሁ ጋር ተያይዞ እንዲሁም በቅርብ የአፍሪካ መሪዎች ከአፍሪካ ህብረት ጋር ተያይዞ አፍሪካውያን በጋራ በያዙት አቋም ምክንያት ኢትዮጵያ የሚገኙትን የእስራኤል አምባሳደር ጭምር የሩዋንዳን በተመለከተ ለማሰብ በተዘጋጀ ፕሮግራም ላይ ጭምር ሁሉ እንዲወጡ የተደረገበት ሂደት ነው። ምክንያቱም ፍልስጤሞች ላይ እየተፈጸመ ባለው ጭፍጨፋ ምክንያት ይህንን የምዕራባውያን ሚዲያን ትርክት ካልጠፋ ምሳሌ የእንግሊዝኛ ሞዴል ኤግዛም አድርጎ የኦሮሚያ ትምህርት ቢሮ ይህንን አቅርቧል። ይህ ያቀረበው ደግሞ በጣም በሚያሳዝን መንገድ ሐማስ ያገተውን ወይም ደግሞ በምዕራባውያን በኩል ሲነገር የነበረውን ትርክት ሙሉ በሙሉ አንድ ወገን ብቻ ያለውን ትርክት የያዘን ለዛውም እንግሊዝኛ ፈተና ወረቀት የታሪክ ወይም የወቅታዊ ጉዳይ አይደለም። እንግሊዝኛ ቋንቋ፣ ሌሎች በጣም በርካታ ምሳሌዎች ዓለም ላይ ባሉበት በእንዲህ አይነት መንገድ ባያዝድ በሆነ መንገድ ለተማሪዎች የዚህ አይነት እስራኤልና ሐማስ ዋር በማለት ይህንን ማቅረብ ምን ማለት ነው? በሂማንቴሪያን በኩል የደረሱ በጣም ብዙ ጉዳዮች አሉ። በጣም በርካታ ህፃናቶች አልቀዋል። እዚኛው በኩል የታገቱ የደረሰ ነገር እንኳን ቢኖር የትምህርት ስርዓት ማለት ዜጎች ላይ ትክክለኛ የሆነ መረጃን እውቀትን የምታስተላልፍበት ነው። የእንግሊዝኛ ቋንቋ ክህሎታቸውን ለመፈተን ተብሎ በተዘጋጀ የሞዴል ፈተና ላይ ለዛውም፣ ኦሮሚያ ላይ የዚህ አይነት ስርዓትን የዚህ አይነት ነገርን ማቅረብን እንዴት ይታያል? በዚህ ላይ ያለ ሀሳብ ትምህርት ለዜጎች ከሚፈጥረው አድማስን የማስፋት የማገናዘብ አቅም ጋራ እንዲህ ያለን የአንድ ወገን የምዕራባውያንን ትርክ ለዛውም ምንም በማይገናኘው በእንግሊዝኛ ሌሎች ምሳሌዎች ባልጠፉበት ሁኔታ ማቅረብ እንዴት ነው የሚታየው? በዚህ ላይ ያለን የግል አስተያየት እዚህ ላይ በጣም እንደ ማንኛውም ሰው ማህበራዊ ሚዲያ ላይ ሲተላለፍ አይችዋሉ እና በጣም ወቅቱን ራሱ የዋጅ አይደለም እንድትል የሚያደርግህ ምንድን ነው? መንግስት ከፍተኛ በጀት አውጥቶ ተቋም አቋቁሞ እየሰራ ያለበት አንድ ተቋም አለ፣ ሀገራዊ ምክክር ኮሚሽን። ሀገራዊ ምክክር ኮሚሽን አስቀራቸዋለው ወይም አሳካቸዋለው ከሚላቸው ሂደቶች ወይም ለውጥ አመጣባቸዋለ ከሚለው እንዲህ አይነት ትርክቶችን በማስቀረት በዜጎች መካከል፣ በእምነቶች መካከል፣ በብሔሮች መካከል እኩልነትን፣ አንድነትን እና አንተ ትብስ አንቺ ትብስ የሚለውን እንደ ግለሰብ እንደ ክልልን ከዚህኛው ያኛው ተባብሎ እንዲሄዱ አመጣለሁ ተብሎ እየተለፋበት ነው። ከክልሉ ከኦሮሚያ ትምህርት ቢሮ በኩል ይሄ ሲሰራጭ ላለፉት ሁለት ዓመታት የተቋቋመው ሀገራዊ ምክክር ኮሚሽን ወይም በክልሉም ደግሞ ባለፈው በዚሁ ዓመት የተወሰኑ ወራቶች በፊት ላይ እየተለፋበት ያለውን የሀገራዊ ደግሞ ይሄ መጥፎ አስተሳሰብ እኔ ትርክትን ለማስቀረጥ እየተለፋበት ያለበትን ሂደት የሚጥስ ሂደትም ነው ለዚህም ማሳያ ኮ ራሱ አሁንም የክልሉ ትምህርት ቢሮ የተለያዩ የታሪክ መጽሐፍቶችን ብናያቸው ከፌዴራል ትምህርት ሚኒስቴር ጀምሮ ብዙ እኛ እንኳን ዘጠናዎቹ ላይ እስከ ዘጠና አምስት ስድስት የተማርንባቸውን እነዚህ መጽሐፍት እንኳን ሪጀክት የተደረጉበት ምንድን ነው በሀገር ውስጥ ላይ መግባባትን ለመፍጠት ነው በፍልስጤም እስራኤል ጉዳይ ላይ ኮ ከንጉሱ ስርዓት ጀምሮ በደርግ በኢህአዴግ ልክ አሁን ላይም በብልጽግና ባለው ስርዓት ሂደት መንግስት ገለልተኛነትን በማሳየት እየተንቀሳቀሰ ያለበት እንደ አፍሪካ ህብረት፣ ደግሞ በቅርብ አምባሳደሩ ላይ የተሰጠው ወይም ደግሞ የተካሄደው እርምጃዎች እንዳሉ ሆኖ የክልሉ ትምህርት ቢሮ ከመረጃም ከማስረጃም የራቀ በሚመስል ሁኔታ እንዲሁም ደግሞ ክልሉ ላይ ከግማሽ ፐርሰንት በላይ ላይ የሙስሊም ማህበረሰብ ያለበት ክልል ወይም የሙስሊም መብት ሴንሲቲቭ የሆነበት ክልል መሆኑን እንኳን ያላገናዘበ ወይም ያልመረመረ የፈተና ወጣት ሂደትም የተከተለው ይህ ብቻ አይደለም። በሙስሊም ተፈታኝ ተማሪዎች ላይ የስነ ልቦና ጫና ለማድረግም ወይም ደግሞ ተረጋግተውም እንዳይፈተኑ ለማድረግ የታለመም ነው የሚመስለ እኔ የዛን ቀን መቅረቡ ብቻ ሳይሆን የሚመለከተው አካል የሚወጡ የፈተና ሂደቶችን መከታተል ወይም ደግሞ መቆጣጠር ሂደቱ አናሳ መሆኑን ነው የሚታየው። ለምሳሌ እምነት አንዱ የግጭት በር ከፋች ነው። የብሔር እንደዚህ ሂደት ነው። እነዚህ ይታወቃሉ። ይህንን ሳያስቡ ማውጣት ማለት እኔ በእኔ አገላለጽ ጭር ሲላል ውድም አይነት ነው የሚመስለው። ወይም የመጣው እነዚህ ነገር እናድርጋቸው የማይተካው ደግሞ የሞራል ዳሜጅ የሚባል አለ። ተፈታኞች ተቋቁሞት ሊሰሩት ይችላሉ። ልክ እንደኛ እንደሌላው ጋር ሲደርስ ደግሞ የሚፈጥረው ቁጭትንም አለ ይህም ማለት ለምሳሌ እውነተኛ ታሪክ ላይ የተመሰረተ ከአንድ ወገን ላይ ብቻ የተገኘ እሱም ደግሞ ከምዕራቡ ኒውዮርክ ታይምስ ላይ የተገኘ ዋቢ አድርገ አምጥተ ሌላው ላይ ስታግተው የሚፈጥረውን ሂደት አለማሰብ። በጣም የሚገርመህ እኮ በጣም ቀላሉ ነገር የፍልስጤን ባንዲራ ይዛሃል ብለ አንድን ግለሰብ እ አዲስ አበባ ውስጥ ላይ እያየን ነው ስታስረው፣ ምንድን ነው አንድን ወገን ወግኖ የመንግስት አቋም እንዳይባልብኝ ነው የፖለቲካል ጥንቃቄ ወይም ሌጋል የህግ ግራውንድ የለውም። የፍልስጤም ባንዲራ ሚያል የሽብር አይደለም፣ ሀገር ነው። ሀገር ስለመሆኑም ደግሞ እዚሁን መዲናችን አዲስ አበባ ጦር ኃይሎች አካባቢ ኢምባሲ ባንዲራው ለጥፎ ተያለ። የመንግስት አቋም ወይም የመንግስት ፖሊሲ አይደለም። በፀጥታ መዋቅሩ ብዙ ጊዜ ስንከራከር ችሎት ላይ ወንጀል ያልሆነ ለምን ታደርጋለ፣ ግለሰቦች ለደቂቃ መጉላላት የለባቸውም ተብሎ ሲባል እንዲህ ነገሮች አደባባይ ላይ እንዲህ ድጋፍ ምናምን ከታየ ኢንፎርማል የሚያነሱት ሂደት ምንድን ነው? ሀገራችን አንደኛውን ወገን ወግና ምናም ሊባልብን ይችላል ተብሎ ይነሳል። በዛኛው በጎን ላይ ይሄ በዛኛው በኩል ላይ ደግሞ እያፈንክ መሄድ ራሱ አንጀስቲስን የሚያሳይበት ሂደትም ነው። ይባስ ተብሎ ደግሞ በትምህርት ቢሮ ህጋዊ አሰራርን አደረጃጅ፣ ዕቅድን ምንን ያለው ተቋም ደግሞ ቀጥታ ወቅታዊ በሆነ ጉዳይ ላይ አንስቶ ማለት እኔ መንግስት ወይም በዘንድ ታመኔታ እንዳቀብልነት እንዳይኖረው በዜጎችና በዜጎች መካከል በእምነትና በእምነት መካከል ግጭት እንዲነሳ ለማድረግ ያን ቀን ተማሪው አንፈተንም ብሎ ተቃውሞ ቢያደርግ ምንድን ነው ሊከሰት የሚችለው? ሆን ተብለ ሙስሊም ተማሪ ለማግለል ወይም ደግሞ ለተጠያቂ ለማድረግ ነው የሚሄደው። ግን ተጠያቂ መሆን ያለበት አሁን አልተከሰተም ብቻ ሳይሆን እኔ ማሰብ ያለበት እንዳይከሰት መንግስት የፌዴራልም የክልሉም በጣም ትኩረት ሊያደርግበት ትኩረት ሊያደርግበት አይደለም። እንዲህ አይነት ነገር አስመልክቶ እኔ በግልጽም ይቅርታ መጠየቅ አለበትም ነው የዛ ፈተና አዘጋጁ አካል የሆነ ሁለት ሶስት አራት ሰዎች ቢሆኑ ትምህርት ቢሮ አቋም ካልሆነ የኔ አቋም አይደለም ብለን ፕሬስ አይደለም የምትለው ጉዳይ አይደለም፣ ወጥቷል። ተማሪ ላይ የፈጠርከው ጠባሳ አለ። ተማሪው ቤት ሲመጣ ወላጆች ላይ የፈጠርከው፣ ግብር ከፋይ ላይ ወይም ዜጋ ይመራኛል የሚለው ዜጋ ላይ የምትፈጥረው ቁስል ስላለ እንዲህ አይነት ነገሮች እኔ ሕጋዊነት መሰረት የላቸውም፣ መስተካከል አለባቸው። አንዱ ትንኮሳ ነው፣ ወይ ደግሞ ለግጭት ሰላም ስላለ ሰላም እንዳይኖር የመፍጠር ሰላም እንዳይኖር ብቻ አይደለም። ይህንን አስታኮ ሙስሊም ተማሪ ተቃውሞ ቢያደርግ ይዛን ቀን አትፈተንም ተብሎ ይባረራል። ሙስሊም ተማሪውን ፀበኛ ውከት ፈጣሪ አድርጎ ለመወንጀልም የተጠቀሙበት አሰራር እና ሂደትም ነው። በዚህ ረገድ ይህ መደረጉ የክልሉ መንግስት አግባብነት የለውም ወይም ደግሞ እንዲህ ነገሮች ላይ መታረም አለባቸው ብሎ ማሳሰቢያ መስጠት አለበት። የሙስሊም ተቋም እንዲያርግ የምንለው አይደለም። እንደ ሀገር ዜጋ ነን፣ እንደ ሀገር ባለቤትነት ራሳችን ድምፅ አውጥ ኮሮጆ ላይ መተን ድምፅ የሰጠ ነው አካል ላይ እኛን ያገለለ እኛን አመፅ እንድንነሳ እኛ ውከት ፈጣሪ እንዲሆን የሚካሄድ አካሄዶች መቆም እና በቃ ሊባል የሚገባበት ነው። ይህ ሲሆን በፌዴራል መንግስትም የክልሉ መንግስት ጥፊ ኦሮሚያው አጽንኦት ሰጥቶት ሊከላከለው የሚገባ አሰራር ነው መሆን ያለበት። ጀዛክላ ኸይር ሙስጦፋ። እንግዲህ ቀደም ሲል እንደገለጽከው በተለይ ከዚህ ከኒቃብ ከሂጃብ ጋር የተያያዘው ነገር መሰረታዊ ነጥብ ነው። በዋነኛነት ልዩ ትኩረት ሊሰጠው ይገባል። ከዚህ በተጨማሪ ደግሞ ከኦሮሚያ ትምህርት ቢሮ ጋር ተያይዞ ያነሳነውም ነጥብ እንደዚሁ ትኩረት ሊደረግበት ይገባል። በነገራችን ላይ በተለይ ኦሮሚያ አካባቢ ላይ ያሉ አንዳንድ ባለስልጣናት አላግባብ በሆነ መንገድ ስልጣናቸውን የመጠቀምና ለአንድ እምነት የማስፋፋት የሚጠቀሙበት መንገድ አለ። ይህንንም በመረጃ በማስረጃ ከሰሞኑ የምንመለስበት በትርጉምም ጭምር በስፋት ይዘን የምንመጣ አንድ ጉዳይ አለ እሱን በሰፊው በቀጣይ ጊዜ እንመጣበታለን አንድ ነቢይ ነኝ የሚል ያው እኛ እንግዲህ ነቢይነቱን ስለማንቀበል ነቢይ ነኝ የሚል ሰባኪ ወደ ሻሸመኔ ሂዶ ያካሄደው ፕሮግራም ነበር ለዛ ፕሮግራም በጣም የሚያስደንቀውና የሚያስገርመው ነገር ፕሮግራሙን ሲያስተዋውቁ የነበሩት በማዘጋጃ ቤት ግቢ መልእክት ሲያስተላልፉ የነበሩት የሻሸመኔ ከንቲባ እና የጸጥታ ዘርፍ ኃላፊ፣ ይህ ፕሮግራም ለሁሉም ሰው የተዘጋጀ ነው በሚል የብርሃን ባንክ ኃላፊ፣ እነሱ መብታቸው ነው የባንኩ እንዴት ነው የሚለው እሱ ሌላ ጥያቄ ስለሆነ፣ ነገር ግን እነዚህ ኃላፊዎች ናቸው ሲያስተላልፉ የነበሩ። ይህን ጉዳይ በተመለከተ እንመጣበታለን በሰፊው። ምንድን ነው ያስተላለፉት፣ መንገድ በምን መንገድ ነው ጥሪ ያደረጉት የሚለውን ቪዲዮ በመረጃ በማስረጃ በአፋን ኦሮሞም በአማርኛ ትርጉሙም ጭምር አቅርበን ግልጽ ያለ ህገ መንግስታዊ ጥሰት ስለሆነ እሱን እንመጣበታለን። ይሄ ምን ማለት ነው የሚለውን እንደ ሀገርም ጭምር የምንጠያይቅበት የሆነና ወደ ሌላኛው አጀንዳችን ነው የምናልፈው።